እንደዚህ ከሱሶች በህይወቴ እኔ እሱን እስከማውቀው ድረስ በህይወቴ እንደዚህ ነገር ሲያደርግም አይቻለቅም፣ በፍጹም ግን ዛሬ ላይ ወዳላዊ ወድቁ ሳይሆን ውስጤ የተንገበገበው ገብቶሻል። አስፈላጊ ከሆነም በህግም ደረጃ እንዳረሳለን ትልቅ ደረጃ ማለት ነው ገብቶሻል። እኔ ይሄንን ነው ልልሽ የምችለው። ከልጁ ህይወት ውጪ አንደኛ ነገር ከፋሚሊዎች ውጪ ልጆቹን ያሳድግበት። ሱመያንም ለቀቅ አድርጊያት፣ ምስኪን ምርጥ ጥሩ ሚስት እንደሆነች አውቃለሁ። ከእሷ ጋር ኮንታክት አለኝ፣ ሁሉም ነገር እያንዳንዱን ነገር አውቃለሁ። ስለዚህ ከመሀላቸው ውጪ እሺ፣ ገባሽ አይደለም? እኔ ብዙን ማውራት አልችልም። ለአንች መንገር የምፈልገው ነገር ይህን ነው። ሱመያ በጣም ምርጥና ጥሩ ሚስት ናት፣ አውቃለሁ። በጣም እየተንከራተተች ነው፣ እየተማማድም ምግብን፣ ስራ እወተትን፣ ሸምቱ ተራ በተራ

በህይወቴ ሱስ ውስጥ አላቀውም። ለዚህ ደግሞ ሰይድን እንደዚህ እንዲሆን ስላደረግሽ ዋጋሽ ይከፈልሻል እያለች ትገኛለች ማለት ነው። የሰይድ እህት ለአያንቱ በረኪና የተላከ መልእክት ማለት ነው። እዚህ ውስጥ እንዲገባ ስላደረግሽ፣ እዚህ ሱስ ውስጥ እንዲገባ ስላደረግሽ፣ እንደምንም ብለን ጨፈላል ቀንሽ እናስወጣሻለን እያለች ትገኛለች ማለት ነው። አዎ እናስወጣታለን እናስወጣታለን። በነገራችን ላይ ቤተሰብ ላይክ ሸር ሰብስክራይብ አድርጉ አድርጉ። አያስከፍልም። ለምንድን ነው ላይክ ማታደርጉት? ለምንድን ነው ሰብስክራይብ ማታደርጉኝ? ግን ይ ላይክ አድርጉ አድርጉ፣ ላይክ እስኪ ነካ ነካ ጠቀስ ጠቀስ እያደረጋችሁ ማለት ነው። ይሄን ነው የምላችሁ ማለት ነው። እና አበረታቱን ማለት ትወዳለሁ በዚሁ አጋጣሚ ማለት ነው ቤተሰብ ያው ጭንቅላቷ ለማያስበው አለዛች ላያንቱ እንግዲህ ይበቃል፣ በቃሽ፣ ከዚህ ላይ ማቆም አለብሽ። ካስፈላጊም ከሆነ እስከ ህግ ድረስ እንሄዳታለን እብላናለች እንግዲህ ብላለች ማለት ነው። የሰኢድ እህት ቤተሰቦቹ የት ናቸው? ወዴት ናቸው? ምን ሆኖ ነው? በዚህ ዙሪያ መልስ የማይሰጡት ለምንድን ነው? ለምንድን ነው አለሁም ማይሉት ምኑ ነው ነው እያለን እንግዲህ ሁላችንም እያሰብነን ነበር። ብለናል ስለመጣችሁ የምሬን ነው፣ እና ደስ ብሎኛል ማለት ነው፣ እኔ በበኩሌ ምክንያቱም እንግዲህ አለን ብለው ብቅ ካሉ ሁሉም ብቅ ይላሉ። በቃ ሁሉም ያሳድዷታል ማለት ነው። ያናሳድዳታለን ያሳድዷታል ብቻ አይደለም እናሳድዳታለን ማለት ነው ሁላችንም አንለቃትም ማለት ነው። ቤተሰብ አንለቃትም፣ አያንቱ ስለዚህ የሰይድ እህት ምናለች? ላይክ ሼር፣ ሰብስክራይብ እያደረጋችሁ አብረን እንከታተል። አልቻልኩም እዚህ ደረጃ የወጣሁበት ዛሬ አንቺ ማኝ ስል አልቻልኩኝ። ገባሽ አይደል? ትግስት ፍራቻ አይደለም ዝም ያልኩበት ለወንድሜ ስል፣ ታላቅ ወንድሜ ስለሆነ ማክበር ስላለብኝ እሱንም ሳናግረው ለእኔ ተይው እኔ አስተካክለዋለሁ ይለኛል ሁሌ። ግን ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል? ይሄ ትግስት ፍራቻ አይደለም። እስከ ጥግ ድረስ እሄዳለሁ። እስከ ጥግ ድረስ ማለት ነው፣ ገብቶሻል። ስለዚህ አሁን እኔ አንቺን ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ። እናያለን። እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ፀባዩ ነው። እኔ እነግርሻለሁ። ገባሽ እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሽው አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይህን ነው፣ አንቺና አንቺ ብቻ ነሽ። በምንም ሂጂ ምንም አድርጌ ጥግ ድረስ መክፈል ያለብኝን መሥዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ እኔ ዛሬ ዚጋ የመጣሁት አንቺ ማግኘት ስላልቻልኩ በአጠቃላይ የሚዲያ ሰውም አይደለሁም። ምን መናገር እንዳለብኝና እንዴት ከምን ምን መጀመር እንዳለብኝ እንኳን ማቅ ሰው አይደለሁም። ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳላሪ ወጡ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ ጋ የመጣሁት ከእሱና ከልጆቹ ከሚስቱ፣ ከህይወታችን ውጭልን ራቂልን። ገብቶሻል በቃ ጥግድ እንደነገርኩሽ ቅድም ጥግ ድረስ የምሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲህ እንዲሆን እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የምጣውትኝ። ከአቅሜ በላይ እንዴ ጎዳና ላይ እስከመቀመጥ ጥሎ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወቴ እኔ እሱን እስከማውቀው ድረስ ማሳዘን፣ ያውና ህይወቱ እንደዚህ ጎዳና ላይ ወርቆ፣ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያው እና ስጠይቀውና ግባ እኔ ጋ እኔ ጋ ሁን ብዬ ስጠይቀው ብሎኝ ነው፣ አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል፣ ጨረስኩ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋ ሁን፣ እኔ ቤት ግባ፣ አንድ ላይ እንኖራለን፣ እንደ ነገር እስከሚስተካከል እሺ ሰላም ሰላም፣ የሶመኛ ና የሰኢድ ፋሚሊዎች ዛሬ እዚህ ሚዲያ ላይ ወጣሁት አስገድዶ ነው የመጣሁበት ምክንያት፣ ተገድጄ ነው ሚዲያ ላይ መውጣት አልፈልግም ነበር፣ ግን መውጣት ስላለብኝ እዚህ ጋር መናገር ስላለብኝ ነው። ለማታውቁኝ የሰኢድ እህት ነኝ። እና እዚህ ጋር ስለ ሰኢድ አሁን ላይ ከአቅሜ በላይ ሆኖብኝ ነው፣ ከአቅሜ በላይ ነው የሆነብኝ እና እና በውስጥም ብዙ ጊዜ ላገኛቸው ሞክሬያለሁኝ በውስጥ ሁሉን ነገር ለመጨረስ ፈልጌ ነበረ። ግን ከአቅሜ በላይ ስለሆነ አሁን እኔም ሚዲያ ላይ ወጥቼ መናገር ያለብኝን ወንድሜን ማትረፍ ካለብኝ እዚህ ሚዲያ ላይ እወጣለሁ ማለት ነው። እና እኔ ሲጀመር የሚዲያ ሰው አይደለሁም፣ ሚዲያ ላይ ወጥቼ አላቅም። ምንም በቃ ለመጀመሪያ ለመጀመሪያ ጊዜ ነው ሚዲያ ሊወጡት እንደዚህ በግልጽ ማለት ነው እና ዛሬ ያየሁት ነገር የበለጠ በጣም አስደንግጦኛል። በውስጥ ላውራቸው ሞክሬ ነበረ። አያንቱ ትባል አዩ፣ በጣም ብዙ ጊዜ ላገኘሽ ፈልጌ ነበረ፣ ላገኘሽ ሞክሬ ነበረ፣ ግን ላገኘሽ አልቻልኩም። እና ዛሬው ወንድሜ ሳየው ግን አልቻልኩም፣ በቃ አልቻልኩም፣ የመጨረሻ አልቻልኩም እና ይሄ ነገር እስከ መቼ ነው እንደዚህ የሚቀጥለው እስከ በውስጥም ላናግርሽ ብዙ ሞክሬለሁ አንቺ ግን እኔን ማግኘት ማናገር ምንም ፈቃደኛ አልነበርሽ ከመነሻሽ ከመጀመሪያሽ ጀምሮ ይሄ ነገር ከመፈጠሩ ጀምሮ ብዙ ጊዜ ላገኝሽ ሞክሬ ነበር ብዙ ጊዜ ደውይልሽ ነበረ በቴክስትም ጽፌልሽ ነበረ በሰውም ማስደውይልሽ ነበረ ድምፅን ስሰሚ ገና ለገና ትዘግብኛለሽ ምንም ነገር እኔ ላገኝሽ አልቻልኩም። እዚህ ደረጃ የወጣሁበት ዛሬ አንቺን ማግኘት ስላልቻልኩ፣ ገባሽ አይደል? ትዕግስት ፍራቻ አይደለም። ዝም ያልኩበት ለወንድሜ ስል ታላቅ ወንድሜ ስለሆነ ማክበር ስላለብኝ እሱንም ሳናግረው ለእኔ ተይው እኔ አስተካክለዋለሁ ይለኛል ሁሌ። ግን ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል? ይሄ ትዕግስት ፍራቻ አይደለም። እስከ ጥግ ድረስ ይሄዳል እስከ ጥግ ድረስ ማለት ነው። ገብቶሻል? ስለዚህ አሁን እኔ አንቺ ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ፣ እና እንደነገርኩሽ ነው። እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለእኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ጸባዩ ነው እኔ እነግርሻለሁ፣ ገባሽ እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሹ አንቺ እና አንቺ ብቻ ነሽ እኔ አሁን የምነግርሽ ይህንን ነው አንቺና አንቺ ብቻ ነሽ በምንም ይጂ ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ ከአንቺ አተርፈዋለሁ ገብቶሻል አይደለም ስለዚህ እኔ ዛሬ እዚህ ጋ የመጣሁት አንቺ ማግኘት ስላልቻልኩ በአጠቃላይ የሚዲያ ሰውም አይደለሁም ምን መናገር እንዳለብኝና እ ከምን መጀመር እንዳለብኝ እንኳን ማቅሶ አይደለሁም ግን ግዴታ ስለሆነብኝ እዚህ ጋ ዛሬ ወንድሜ ጎዳላሬ ወጡ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ ጋ የመጣሁት። እና መንገር የምፈልገው ነገር አንቺ የመጣሽበት አላማ አለሽ ማለት ነው፣ ወንድሜ ጋ የመጣሽበት አላማ አለሽ። ምክንያቱም ከሞቀው ትዳሩ ከሞቀው ጎጆ ውስጥ ጎትተሽ ያወጣሽው እና እንደዚህ ሜዳ ላይ ጎዳና ላይ እስኪወጣ ድረስ ቤተሰብ ኖሮት ቤተሰብ እንደሌለው እህቶቼ እንኳን በየቦታው በየቱ አንቺን ለማግኘት እየደወሉ ምን እያሉ ምንም ልትገኝ አልቻልሽም። ገብቶሻል እና እዚህ ድረስ ጎዳ ላይ እስኪወጣ ድረስ እያደረግሽው አንቺ ነሽ፣ አልገባኝ። በቃ ታውቀሻል። ከሱና ከልጆቹ ከሚስቱ ከህይወታችን ውጭልን፣ ራቂልን። ገብቶሻል። በቃ ጥግ እንደነገርኩሽ ቅድም ጥግ ድረስ የምሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲህ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የመጣውትኝ ከአቅሜ በላይ እንደ ጎዳና ላይ እስከመቀመጥ ቅሞ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወቴ እኔ እሱን እስከማውቀው ድረስ በህይወቴ እንደዚህ አይነት ነገር ሲያደርግም አይቻለቅም። በፍጹም ግን ዛሬ ላይ ወደ ላይ ወድቆ ሳይሆን ውስጤ የተንገበገበው ገብቶሻ። አስፈላጊ ከሆነም በህግም ደረጃ እንዳረሳለን ትልቅ ደረጃ ማለት ነው። ገብቶሻ እኔ ይህን ነው ልልሽ የምችለው። ከልጁ ህይወት ውጪ አንደኛ ነገር ከፋሚሊዎቹ ውጪ ልጆቹን ያሳድግበት ሱመያንም መያንም ለቀቅ አድርገት። ምስኪን ምርጥ ጥሩ ሚስት እንደሆነች አውቃለሁ። ከእሷ ጋር ኮንታክት አለኝ። ሁሉም ነገር እያንዳንዱን ነገር አውቃለሁ። ስለዚህ ከመሃላቸው ውጪ እሺ፣ ገባሽ አይደለም? እኔ ብዙ ማውራት አልችልም። ለአንቺ መንገር የምፈልገው ነገር ይህንን ነው። ሱመያ በጣም ምርጥና ጥሩ ሚስት ናት፣ አውቃለሁ። በጣም እየተንከራተተች ነው። በጣም ብዙ መስዋዕት። ከጎኗ ነኝ ሁሌም ደግሞ ማለት ነው እና ደግሞ ለሰኢድ ማስተላለፍ የምፈልገው ሰኢድ እኔ አለሁልህ። ማምጣት ከዚ እዚህ ሁሉ ነገር ትተህ እራሱ እኔ ጋር መምጣት ከፈለክ ከነ ከነ ሚስትህ እዚህ ላመጣህ እችላለሁ ከነ ልጆችህ። እኔ እንደነገርኩህ ነው ሁሌ በውስጥ እነግርሃለሁ። ሱመያም ብትሆኚ እኔ አለሁልሽ፣ እዚህ ማምጣት እችላለሁ። አቺ ገባሽ እና ሱመዬ እንደሰማችሁት ነው። ቤተሰብ እንግዲህ አያንቱ ለሁሉም እህቶቹ ለሰኢድ እህቶች ማለት ነው መልስ አትሰጥም፣ ወይም ደግሞ አታነሳም ስልካቸውን ማለት ነው። አስቡት፣ ለቤተሰብ ያልሆነች ሴት እንዴት ነው ለሰኢድ ሚስት ልትሆነው የምትችለው? በቃ ልትሆነው በጭራሽ አትችልም ማለት ነው። ሌላው ደግሞ እንግዲህ ተልኮ አላት ብላለች፣ የሰይድ እህት ትክክል ናት። እኔም ይህንን ብያለሁ፣ ተልኮ አላት። በቃ የሆነ የተላከችው ነገር ማን አድርጋ የሰይድን ህይወት አመሰቃቅላ ትዳሩን በትና ጎዳና ላይ ጥላ መሄድን ያሰበችች ደግሞ እናሯሮጣታለን፣ እናሯሮጣታለን ማለት ነው በቃ ከምድረ ገጽ ነው ማጥፋት ያለብን እችን፣ ማለት ነው እችንና መሰሎቿን። ስለዚህ ይህን ነው እንግዲህ ያስተላለፈችው ማለት ነው የሰኢድ እህት። እናመሰግናለን። ያው እንግዲህ ማድረግ ያለባትን ምን። በቃ ንዴቱ እንኳን አይደለም እሷን፣ እህቱን፣ እኛን ራሱ በቃ እንትን አልለን ብላለች። ምንድ ነው የሚባለው? እኛን ራሱ እኛ ራሱ ተቃጥለናል፣ እኛ ራሱ ነደናል፣ እኛ ራሱ ምን የምንለው ነገር እኔ ለራሴ በቃ በጣም ነው የምናደደው ራሴን ሁሉ ነው የሚያመኝ ማለት ነው። ብታምነው ባታምነው በጣም ነው የሚያመኝ ስለዚህ እዚህ ጋር በቃ ልንላት ይገባል ማለት ነው። እንግዲህ ሰኢድ እህቶችን ካገኘን ሁላችንም ተባብረን እችን አውሬ የሆነች ሴት በቃ ተልኳ አላት። ተልኳዋን እንግዲህ ግማሽ በግማሽ አስፈጽማለች ወይ ደግሞ ፈጽማለች ማለት ይቻላል ይቻላል። ምክንያቱም ሁለ ነገሩን ነው ልጁን አእምሮውን ምኑን ምኑን ነው የተቆጣጠረችው እና ገንዘቡ ብቻ ሳይሆን አእምሮውን ሁሉ የተቆጣጠረችው። ስለዚህ ችን ሴት ደግሞ እንዴት አድርጎ ማውጣት እንደሚቻል አብረን እያለን ማለት ነው። የሰኢድ ቤተሰቦች የእንቋ ቤተሰቦች ይዘን እንቀጥላለን። እኔ ደስተኛ ነኝ ማለት ነው። ከትናንት ጀምሮ ደስተኛ ነኝ። ንግስቷን ማድንቃታለች ማለት ነው። ሱመያ የዋህናት የእኔ ጀግና ከጎንሽ ነኝ፣ እኔ ጋር መውሰድ እችላለሁ። እኔ ምንም ጊዜ ሳይወስድብኝ ልወስዳችሁ እችላለሁ እያለች ነው ማለት ነው። ስለዚህ ነገሮች እንደሚመቻችው አልጠራጠርም። እንደዚህ ከሱሶች በህይወቴ፣ እኔ እሱን እስከማውቀው ድረስ በህይወቴ እንደዚህ አይነት ነገር ሲያደርግም አይቼ አላውቅም በፍጹም። ግን ዛሬ ላይ ወዳራዊ ወድቆ ሳይሆን ውስጤ የተንገበገበው ገብቶሻል። አስፈላጊ ከሆነም በህግም ደረጃ እንዳረሳለን፣ ትልቅ ደረጃ ማለት ነው፣ ገብቶሻል። እኔ ይህንን ነው ልልሽ የምችለው ከልጁ ህይወት ውጪ አንደኛ ነገር ከፋሚሊዎቹ ውጪ ልጆቹን ያሳድግበት፣ ሱመያንም ለቀቅ አድርገት። ምስኪን ምርጥ ጥሩ ሚስት እንደሆነች አውቃለሁ። ከእሷ ጋር ኮንታክት አለኝ። ሁሉን ነገር እያንዳንዱን ነገር አውቃለሁ። ስለዚህ ከመሀላቸው ውጪ እሺ። ገባሽ አይደለም? እኔ ብዙ ማውራት አልችልም። ለአንቺ መንገር የምፈልገው ነገር ይህንን ነው። ሱመያ በጣም ምርጥና ጥሩ ሚስት ናት፣ አውቃለሁ። በጣም እየተንከራተተች ነው። በቃ እንደሰማችሁት ነው ማለት ነው ቤተሰብ እንዲህ እንዲሆን ያደረገችው አያንቱ ናትና እንግዲህ አያንቱ አዩ በረኪና ማለት ነው። አዩ በላቸው፣ አዩ በላቸው፣ አዩ በረኪና አያንቱ አያንቱ ምናምንቴ ኮታት እና ይህን እንግዲህ ያደረገችው እሷናት እና እያደረገችውም ያለችው እሷናትና ለዚህ ደግሞ እንግዲህ እርምጃውን ምንድን ነው ይወሰዳል ማለት ነው ያው ሁሉም እህቶቹ እንግዲህ ማግኘት በሚፈልጉበት ሁሉም ጥረታቸውን እያደረጉ ይገኛሉ ማለት ነው፣ የሰኢድ እህቶች። ለዚህ ደግሞ በቃ ድምጻችን ተሰምቷል ማለት ነው፣ ባጭሩ ድምጻችን ተሰምቷል ማለት ነው። አያንቱም እንግዲህ ድሬዲዋን እየጎበኘች ነው። ምን ልትሆን ትችላለች? መቼም አታፍርም ደግሞ። እህቶችንም ትሳደብ ይሆናል እህቶቹንም ትሳደብ ይሆናል። ሰኢድስ በዚህ ምላሽ ምን ሊሰጥ ይችላል? እንግዲህ ሁላችንም የምንጠብቀው ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። ቤተሰብ ውድድና የማደርጋችሁ ሰላም ለሀገራችን ሰላም ለኢትዮጵያ ይሁን። እጅ ለእጅ ተያይዘን አያንቶን እናሸንፋለን ማለት ነው። ጉዞ ይቀጥላል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ውድድ ነው የማደርጋችሁ። ሰላማችሁ ብዝት ይበልልኝ። በያላችሁበት የዓለም ዳርቻ እወዳችኋለሁ፣ አከብራችኋለሁ። ግን ደግሞ ላይክ ማድረጋችሁን አትርሱ። ምክንያቱም እኔ ደስ ብሎኛል። የምሬ ነው ምላችሁ። በጣም ነው ደስ ያለኝ። ላይክ አድርጉ፣ ላይክ አድርጉ፣ ላይክ አድርጉ! እንዴ! እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። በሌላ ቪዲዮ እስከምመለስ ባይ ባይ።